በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዛሬው ዋኖቻችሁን አስቡ በተባለው መርሃ ግብራችን እንግዲህ የዚህን ታላቅ ሰማዕት አጭር ታሪኩን ለማየት እንሞክራለን። ቸርነቱን አብዝቶ ለዚህ ያደረሰን አምላካችን ክብር ምስጋና ይግባው፣ እመብርሃን አዛኝት እናቱ ወላዲተ ቃልም ስሙ የከበረ የተመሰገነ ይሁን። ወላጆቹ አስሊጥ ከምትባል አገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ሥራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ማለትም የውሻ መልክ የውልሻ ገጽ ካላቸው ማለት ነው። የእነሱ እንደሱ የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት፣ አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋኋች ሆነው አብረውት ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፒሉፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን ኖህ እናቱንም ታቦት ብሎ ሰየሟቸው። ቀድሞ ፒሉ ፓዴር የነበረውም ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሱን እጅግ አስፈሩት። ንጉሱም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዢና የሰራዊቱ አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዥ በነበረው ንጉሥ ተይዞ ቢማረክም ገዥው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበረ ከባሏ ተገናኝተው በዚያው መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሱ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመው ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገሮች ተሰማ። በሮሜ አገር ጣዖትን የሚያመልከው ዳኪዎስ የተባለው ንጉስ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሀል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሱን እግዚአብሔር ያጠፋቸዋልና አትፍራ አለ። ንጉሱን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረግ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሚ ተገልጦለት ለምን የፈጣሪህን ስም መጥራት ረሳህ? አለው። ከጦርነቱም በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚህ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሱ ሲያውቅ መልእክተኞችን ልኮ አስመጣው። ንጉሱም ከእኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችህም አልሰግድም አለው። ንጉሱም ተናዶ፣ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጰዶቅያና የእስያ ክፍል ወደሆነች ወደ ቂሳሪያ ከደብዳቤ ጋር አላከው። በዚያም እጅግ ካሰቃዩት በኋላ ንጉሱ ዳኪዎስ እንዳዘዘ ኅዳር ሀያ አምስት ቀን አንገቱን በሴፍ ቆረጡትና የሰማዕትነት ተጋድሎውን ፈጸመ፣ የህይወትንም አኪል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ታምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ታምራቱም አንዱ የቂሳሪያውን ሊቀ ጳጳስ ባስሊዮስን ረድቶ ከሃዲውን ኡሊያኖስን የገደለበት ነው። ኡሊያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስሊዮስም አስተምሮ ሊመልሰው ወደ ንጉሱ ቢመጣ ክብር ይግባውና ኡሊያኖስ ጌታችንን ሰድቦ ባስሊዮስን አሰረው። ባስሌዎስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜም ወደ ካህዲው ንጉስ ኡሊያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስሊዮስም ከሀዲውን ንጉሥ እንደ ገደለው አውቆ የክርስቶስ ምስክር ጌታዬ ሆይ፣ የእውነት ጸሪ የሆነ የእውነት ጸሪ የሆነ ኡልያኖስን ገደልከውን? አለው። ስዕሉም ያን ጊዜ አሁን እንደሚል ራሱን ዘንበል አደረገ። ቅዱስ ባስሊዮስም ደስ ብሎት እግዚአብሔርን አመሰገነ። ይህ እንግዲህ አሁን በተለይ ይሄ ቅዱስ መርቆሬዎስ ስዕል ባለበት ብዙ ጊዜ እንደምንሰማው ማለት ነው። ስዕሉ በአዎንተ አንገቱን ዘንበል እንዳደረገለትና ይህም ሊታወቅ ዛሬ በሀገራችን በምድረ ተጉለት በስሙ ከታነጸ ቤተ ክርስቲያን ካህናት ደነነ ስዕል እያሉ ሲዘምሩ ስዕሉ ጎንበስ ቀና ሲል እንደሚታይ ይነገራል። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ ስላም ሰው ነው። ይኸውም የቅዱስ መርቆሬዎስ ቤተ ክርስቲያኑ በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙ ሰዎችም ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውን ፈጽመው ወደ ቤታቸው እየተመለሱ ሰባት ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማቱ የቅዱስ መርቆሪዎስን ቤተ ክርስቲያን አስታውሶ በልቡ ቅዱስ መርቆሪዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በራ ውስጥ እንዴት ጠፋ? አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ እንደ ዓይነ ጥቅስ ደርሰውና እንደ እንደተዘጋች በውስጡ አስገባውና ከእርሱ ተሰወረ። ይህም ወጣት በኋላም ነው ተጠምቆ ብዙ ሰማዕትነትን ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ ሀገሩ ተመልሶ ብዙዎችን ወደ ክርስትና መጥቷል። በቅዱስ መርቆሬዎስ ስም ቤተ ክርስቲያን አሰርቶ አበምኔትም ሆኖ ብዙ መነኮሳትን አፍርቷል። ክብሩን፣ ጌትነቱን መርቆሬዎስ ንቆ ወደ ገነት ሄደ። አንዲት ሰይፉን ታጥቆ እንደ ፋሲካ በግ ሊጠብስ ስጋውን፣ እሳቱን ቢያነደው ጨምሮ ዝፍቱን፣ ደሙ በረድ ሆኖ አጠፋው ፍሙን። ይህ እንግዲህ ዳኪዎስ ከላይ እንዳየ ነው ማለት ነው። አላቆመው፣ እሱ ላዘጋጀው ጣዖት አልሰግድልህም ባለ ጊዜ መርቆሬዎስ በጅራፍ እንዳስገርፈው፣ ፈርቶ የማይመለስለት ቢሆን ደግሞ ስቃዩ ይጽናበት ብሎ በብረት አልጋ አስተኝቶ ከስሩ እሳት አስነደደበት። ደሙ ቢንጠባጠብበት እሳቱ ጠፍቷል። ከዚህ በኋላ ነው እንግዲህ ህዝቡ ይወዱት ነበርና በእርሱ ምክንያት ይጣሉኛል ብሎ አስሮ ወደ ቂሳሪያ ሰዶ፣ ከዚያም በቂሳሪያ በዚች ዕለት በህዳር 25 ማለት ነው በሰይፍ አንገቱ እንዲቆረጥና ሰማዕት ሆኖ እንዲያርፍ የሆነው እና ምእመን ሁሉ እንደ በግ በግፍ ሲታረድ በእሳት ተቃጥሎ ሲሆን ትቢያ አመድ መጥቶ በፈረሱ ከገነት አጸድ ኡሊያኖስን ቀጣው በአምላኩ ፈቃድ። ዛሬም ለሚጠሩት ለሚማጸኑት ይደርስላቸዋል። ሳይዘጌ በእውነት ይዞ ተቀብሎ ከአምላኩ ምረት ሰማዕት መርቆሬዎስ ያደረገውን ይህን ያው ታሪክ ሰምተን እንመን። ጻድቃን ሰማዕታት አበው ቅዱሳን በአጸደ ነፍስ ነው። እንዲያማልዱን ይላል። እንግዲህ ለዛሬ ዋኖቻችሁን አስቡ በሚለው አጠር ባለ መልኩ ከቅዱስ መርቆሬዎስ በረከት እንሳተፍ ዘንድ በዓሉ መታሰቢያነቱን በዚህ መልኩ እንድናየው በማሰብ ነው። እግዚአብሔር አምላካችን ያስተማረን እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት እንግዲህ ቅዱሳን እጅግ እጅግ በጣም በርካታ ቅዱሳን አለዋት እቺ ቤተክርስቲያናችን የምታስባቸው። ይህም እንግዲህ በህዳር ስንክሳር ላይ የተገለጸ ነው። አምላካችን አሁንም ከቅዱሱ ሰማዕት ከቅዱስ መርቆሬዎስ ረዴት በረከት እንዲያሳትፈን የቸርነቱን ስራ ለህዝባችን ለሀገራችን ስለነዚህ ሁሉ ስለመረጣቸው ስላከበራቸው ስለ ቃል ኪዳናቸው ብሎ ደጉን መልካሙን ጊዜ እንዲያቀርብላት ለሀገራችን አሁንም መድኃኔዓለም ፈቃዱ ይሆንልን የሁላችን መጨረሻም እሱ መድኃኔዓለም ኢየሱስ ክርስቶስ አሁንም የእነሱኑ ቃል ኪዳን የእነዚህን እሱ አምላካችን በእውነት እሱን ጠርተው ወደው ፈቅደው ለሱ ተሞሽረው ያን ሁሉ ክብር የገለጹትን ሳይሰቀቁ ሳይፈሩ ሳያፍሩ እየመሰከሩ ያን ሁሉ ጋር ነው የፈጸሙትን የነዚህ ቅዱሳን ሁሉ ጸሎትና ልመና ተቀብሎ በእውነት አምላካችን እኛንም ቸርነቱ ምሕረቱ ሁልጊዜም እየጎበኘችን በቅዱሳን ጸሎት እንድንኖር መድኃኔዓለም ይርዳን ይደግፈን ያቁመን ያበርታን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። ይቆየን የቀጠሮ ሰዎች ብለን በሚቀጥለው በማደረ ተዋህዶ ለየት ባለ መልኩ ደግሞ እንደዚሁ በሌላ መርሐ ግብር እንመለሳለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ብለን የጀመርነውንም ክፍል ዘጠኝን እንደዚሁ በመቀጠልም ደግሞ ከዚያም እየተማማርን እንዘልቃለን። እግዚአብሔር አምላካችን አሁንም ለፍሬ ለበረከት ያደርግልን። ሰላም ቆዩ፣ ሰላም ቆዩ።